አዋልኮት ግዴታ ነው በታብ ቻይ በሰሞኑ ያሉ አንዳንድ ነገሮችን እናያቸዋለን ኢንሻላህ ታፕ ታፕ አድርጉት ባህር ሸይጣን ዙሪያ አዎ ታፕ ታፕ አድርጉ ኮፒ ሊንክ አድርጉልኝ ቲክቶክ መንደር ፌስቡክ መንደር ያላችሁ ወደ ቲክቶክ ነው ችግር የለም ቲክቶክ መንደር ያልተመቻችሁ ወደ ፌስቡክ ኑ በሁለቱም ነው የገባሁት ኧረ ሸይጣን ጉዳይ ወደ ቲክቶክ መንደር እንዳይ የኧረ ሸይጣን ጉዳይ ወደ ቲክቶክ መንደር ከሄደ ወላሂ ልንቆጣጠረው አንችልም። ከአቅማችን በላይ ነው የሚሆነው። ፌስቡክ መንደር በጣም ገራሚ ገራሚ የሆኑ ሰዎች ባሉበት መግባባት ያልቻለ ነው። ምንም ላናደርግ ማለት ነው። ይሄ የሚጽፈው የሚጮኸው በሙሉ ኧረ ሸይጣን

አንድ ከተማ መሬት ስንት ይሸጣል? በቂበት በኪራቴ በሌሎቹም ጋሎቻ ሚቶ በሁሉም ቦታ ስንት ይሸጣል ብለን ሂሳብ ስናደርግ አንድ በሬ እንደት ነው መቶ ምናምን ሺህ በአንዱ ቦታ በሚለው ዙሪያ እመጣበታለሁ። በመቀጠል በሟዜ ዙሪያ፣ በጓደኛዬ ሟዜ ዙሪያ በጣም በጣም በሰፊ አወራበታለሁ። አሁን የሐረ ሼጣን ጉዳይ ትንሽ ልርገጠው። ሐረ ሼጣን ኧረ ሸይጣን የሚሰራው ስልት ይሄ ነው። ቅበት ከተማ አስተዳደር ውስጥ ነው ያለው። ኧረ ሸይጣን ሀይለኛ የሆነ እንትን መቷል። አሁን ቲክቶክ መንደር በሰሞኑ አኝኩ አሉ። ይሄን የሚያክል ማስቲካ የሚያኝኩ ነው የሚመስሉት። ሲያኝኩት እራሱ ቅቤ ወቀጣ ነው ምንድን ነው የጌሾ ወቀጣ። እንዳታስመስሉት ቲክቶክ መንደር እንዳይመጣ። የኧረ ሸይጣን ጉዳይ አዲ ነው፣ ተራ እንትን ነው። አታምጡት እዛ ፌስቡክ መንደር እዛው ቢሻላል። ለምን ቲክቶክ መንደር ማስቲካን በስነ ስርዓት ድምጽ ሳይወጣ ማይታኘክበት መንደር ስለሆነ በጣም ትልቅ የሆነ ድምጽ ስለሚያወጣ ወደ ቲክቶክ አታምጡት። ቀላል ነው፣ አዲ ነው። ይቅረብ አይቅረብ። ሹ ወላሂ አጃኢብ እኮ ነው የኛ ልጆች፣ እኔንም ጨምሮ አጃኢብ። ሻረ ሼጣን ጉዳይ ለማልማት በሲኖ አሻዋ ፌሮ ድንጋይ ጭነው መጥተው እናራግፍ አይነት ጤል ያና ያስመሰሉት እኮ ፈስ ሹፍ አረሻ ሸይጣንን ለማልማት ከአዲስ አበባ የተጫነ አራት ሺ ሲኖ መኪናና እና ሁለት ሺ አሻዋ የጫነ ተሳቢ መኪና አረሻ ሸይጣን ላይ እንዳይራገፍ ወይም ተከለከለ ወይም አራግፋን አታራግፍም። እኔ ሀብታም ባለ ሀብት በሚል የተጣላ እናስመስለው አላስመሰል ነው ይስማ ሁሉ ይህን ጉዳይ አላስመሰል ነው ወይ? ይቅረብ አይቅረብ፣ አራት መቶ ሁለት መቶ ኪሎ ሁለት መቶ ኪሎ ሁለት መቶ ሜትር ሁለት ኪሎ ነው ሁለት ኪሎ ሜትር አንድ ኪሎ ሜትር ምናምን። እስቲ ይልማ መጀመሪያ አይምጣና ይልማና አንድ ኪሎ ስኳርም ይሁን አንድ ኪሎ ሜትርም ይሁን ይራቃል፣ ችግር የለም። ሀረ ሼጣን እኮ ሀረ ሼጣን እኮ አዲስ አበባ መርካቶ አይደለም እኮ ሰውም ፈልጎ እየሄደ ያለው እኮ ሀረ ሼጣንን ነው። ሀረ ሼጣን ከሌለ እዛ ሚኬድበት መንገድ የለም፣ ወይም ቅበት ከተማ ለማልማት ካልሆነ በስተቀር። ሀረ ሼጣን ከጠፋ ለምንድን ነው እዛ ሚኬደው? ነው ወሳኙ ሀረ ሼጣንን ፍለጋ ነው። ታሪካዊ ቦታ ነው። ታሪካዊ ታሪካዊ ሐይቅ ነው። በዓለም ደረጃ የታወቀ ሐይቅ ነው። ባለ ሀብቶቹም ስልጥ ይወረዳን ወይም ቅበት ከተማ አስተዳደር ለማልማት ሳይሆን ሀረ ሸይጣንን ለማልማት ወይም ደግሞ ሀረ ሸይጣን ጋር ቁጭ ብለው ብር ለማግኘት ነው፣ ግልጹን ለመናገር ያክል ነው። ስለዚህ ሀረ ሸይጣንን ፍለጋ ሄዶ እዛ ጋር ሊያለማ ያመጣን ሰው 3400 ኪሎ ሜትር፣ ሁለት ኪሎ፣ ሶስት ኪሎ እኔ አላቅም፣ ባለሙያ ጉዳይ ነው አልለውም ብቻ ካልተራገፈ አይቃ አላምንም። አንደኛ ጫወታ፣ ቁማር ጫወታ ነው። ቅበት ከተማ የተጫወታችሁ ጫወታ ይበቃል። ወራቤ አለም ገበያ ሌራ ላይ የተጫወታችሁትን ቁማር፣ የመሬት ቁማር ባህረ ሸይጣን ላይ ነው ቁማር። በማህበር ተደራጁ፣ በአክሲዮን ተደራጁ። በዚህ ውሰት ይሄን ካልሰጠው በፌስቡክ ከተማ ላይ እዛው ቅበት ከተማ አድርጉት፣ ወይም ሌሎችን ከተማዎች ላይ አድርጉት። ወራ ሸይጣን ላይ አታድርጉት። አንድ እሱ ወራ ሸይጣን የሚያጣላን ጉዳይ የለም። ሐራ ሸይጣንን ደግሞ ቀርቤ ካልሰራው የሚል ካለና ቀርቦ ሰርቶ ሐራ ሸይጣን የሚደርቅ ሚደርቅ ከሆነ እቃ በማጓጓዝ አሁን ትደክማለህ፣ የመጣህበት ትሄዳለህ። አዲስ አበባ፣ ሻሻመኔ፣ ሐዋሳ ትሄዳለህ። ድካም ነው የሚሆነው። ዕቃ አውርድ፣ አንሳ። ምክንያቱም ፍለጋው ሐራ ሸይጣን ስለሆነ ሸይጣን ጋ ብለ ሄደ ሸይጣን ውስጥ በሩ ላይ ወይም ደሞ ውስጡ ላይ ሰርጠ ሸይጣን ሚደርቅ ከሆነ ሀይቁ አደጋ ላይ ሚወጥቅ ከሆነ የአንተም ንብረት አደጋ ላይ ነው የሚወጥቀው። አንድ እሱ ነው ታሳቢ ማድረግ አለባቸው ባለ ሀብቶች። ሁለተኛ ሁለት ኪሎሜትር የተባለ ባለ ሀብት እዛ ጋ ስንጪ ወረዳ እዛ ወይም ቅበት ከተማ አስተዳደርን እናልማ እኮ አላለም እኮ ባለ ሀብት እናልማዬ ነው የቅበት ከተማ አስተዳደርን ወዴሻውን መሰናውን ምኑን እናልማ ሳይሆን ሀረ ሸይጣንን እናልማ ነው ያለው። ስለዚህ እዚህ ጋር ምንድነው የሚሆነው? ሀረ ሸይጣንን ፈልገ አይ ሶስት ኪሎ አራት ኪሎ ራክ አልከው። ሀረ ሻጣንን ፍለጋ እንዲ አይቼው እንዲ ጠዋት ስነሳ ሸይጣን ካላየው የሚል መላኢካ ሸይጣን ካልሆንኩ የሚል ወይም ደግሞ ሸይጣንን ካላየው ብሎ የሚሄድን ሰው እዚህ ራቅ፣ እዚህ ቀረብ በሚለው በባለሙያ ጉዳይ አልገባምን፣ ግን እኔ ማቀው ሀረ ሸይጣንን ፍለጋ የሄደውን ህዝብ ሀረ ሸይጣን ጋር አትቀረብ ከተባለ፣ ሀረ ሸይጣን ፍለጋ ነው ሄደው ይስራ እዛ ቀርቦ ይስራ። ግን ቀርቦ ሰርቶ የውሃ ፍሽሳሽ ጉዳይ፣ የቆሻሻ መጣል ጉዳይ፣ የተለያዩ አይነት ነገሮችን የመቅዳት የማየት አይኑ ያደርቀለኛ ኛ ህዝብ አይኑ ሀረ ሸይጣንን ካደረቀው፣ አሁኑም የቃህን ጠጓጉዛ የመጣህበት ትሄዳለ ናዝሬት፣ አዲስ አበባ፣ ሐዋሳ፣ ወራቤ፣ መተከውነ ሌላም ጋር ትሄዳታለ ማለት ነው። ትሄዳታለህ። ይሄ እንዳያጣላን ነው። አሁን ሁላችሁም ገብታችኋል። አብዱ ኤቢ፣ ከይሪያ ይሄው ባህረዲን፣ ፎአድንም ኑ በሉት። መቶ ፐርሰንት ሁላቸውም በዚህ ሀሳቤ ይስማማሉ። ይቅረብ ይራቅ በሚለው አትጣሉ። አንድ መሲ መሰረት የምትባል ልጅ የሙስሊሙ ጀግና ምን ብላ ጻፈች? ባለ ሀብቱ ሊያለማ ተከልክሎ ነው ወይ ስትል በጣም ሳኩኝ። እስካሁን ባለው መረጃ አንድም ባለ ሀብት ቦታውን ለማልማት ሄዶ ድንጋይ ሲያራግፍ ፌድሮ ሲያራግፍ ቦታ ሲቆፍር አላየንም። ይሄ ጫጫታ የቦታ መያዝ የይዞታ እርግጫ ነው። እኔ እንደማውቀው ሰው ደግሞ ለመያዝ ሲራገጥ ብዙም እኔ አላግዝምም እንትን አለልም። ምክንያቱም ነገ ከነገ ወዲያ ሌላ አጀንዳ ቢመጣልን እንተዋለን። አልቲፋ መንካን ከሪያ በኮመንተን ዮንሰለ

አረ ሸይጣንን ሕገ ወጥ በሆነ መልክ ቦታውን ማንም እየሮጠ ሲሄድ ችፍቼ ሕገ ወጥ ሲሰበር ሲሰበ ሲሞት ያለ ቦታ ነው ሕገ ወጥ አድርገውታል። ሕጋዊ ከድሮ ጀምሮ ስልጤ ዞን ከሆነ በኋላ አረ ሸይጣንን ሕጋዊ በሕጋዊ መንገድ ቢለማ መንግስት እንዲወር የሚያገኝበት ወላይ ከዚህ አይቅ አላገኘም። መንግስትንም ባዶ አውጥተውታል። ለራሳቸው ጥቅም የሚሯራቱ ከባጃጁ ይቀበላሉ፣ ከሙሽራዎች ይቀበላሉ፣ ከምናምን ይቀበላሉ እና አስጎብኝ ብለው ይቀበላሉ። ይሄን በሕገ ወጥ ለራሳቸው ኪስ ነው የሚያስገቡት። ለዞኑ መንግስትም ለአገርም አልጠቀመም፣ ለአካባቢውም ተወላጅ አልጠቀመም። በነገራችን ላይ በሀረ ሸይጣን ዙሪያ ያሉ የስልጤ ልጆች ትጠቀማላችሁ፣ እንዲ፣ ወላሂ ትጠቀማላችሁ፣ ካለማ ነው፣ ካለማ አለም፣ አለው በሚል ጫወታ አላም፣ ቦታው አጥር ካልተጀመረ ማለት ነው፣ ድንጋይ ካልተራገፈ አላም ነው። ይሄ እንዲራገፍ የከለከለ ሰው ካለ እሱን በአግባቡ አብረን የምናየው ነው የሚሆነው። አሁን ወደ በሬ ነው የሚሄደው። በሬ መቶ ምናምን ሺህ ብር ተሸጠዋል። እስኪ አንዳንድ የወደቁ ከተሞች ላይ ሰማንያ ሺህ የሚሸጥባቸው መሬቶች አሉ። ታፕታፕ አድርጉ፣ ቲክቶክ መንደር ላይ፣ ቲክቶክ መንደር ታፕታፕ አድርጉ፣ ታፕታፕ አድርጉ። የወደቁ ከተሞች ሰማንያ ሺና ስልሳ ሺህ የሚሸጥባቸው መሬቶች አሉ። እነዛ ከተሞች መታረስ ነው ያለባቸው። መቶ ዓመት ያስቆጠሩ ምንም አይነት ህዝቡ ገበሬው እንዳያርስ በከተማ ተከልሏል ተብሎ በከተማ ተከሎ አንድ በሬ ሰንጋ፣ ዛሬ አንድ ጓደኛችን በሬ መሬት ሽጬ በሬ ገዛው አለ በመቶ ምናምን ሺህ ብር። መሬቱን ስንት ሸጥከው ስለው ሰማንያ ሺህ ብር አለ። ሰማንያ ሺህ ብር መሬቱ መሬቱን፣ ሰማና ሸጥከዋ። በሬ በስንት ገዛ ስለው ለሶስት በመቶ ሀያ ሺህ ብር ገዛ ናለ በሬ። ይሄ ከሆነ የገጠሬዎች ኑ ገባ ገባ በሉ፣ የገጠር ልጆች ገባ ገባ በሉ። አስር በሬ በሶስት አመት ብታለማ የስንት ሚሊየን ባለቤት ነ ማለት ነው። ከተማን መግዛት ትችላለህ፣ መቆጣጠር ትችላለህ። የገጠር ልጆች ጠንክራችሁ ስሩ፣ ጠንክራችሁ ስሩ። በሬ በዚህ ከተወደደ ሁለት መቶ መቶ ሺህ መቶ ሀያ ሺህ መቶ ሰላሳ ሺህ ዛሬ ቅዳሜ ነው። ከዚህ የሄዱ ከማሉ አበላ ከዘሞ ባቴ ወራቤ ጓደኛችን ነው። ወደ ሀገር ገብተሃል፣ ጻፍልኝስ ዛሬ በሬ ስንት ተሸጠ? ዛሬ ቅዳሜ አለም ገበያ ከተማ ቀበሌ እንትን ነበረ፣ የገበያ ቀን ነበረ። ስንት ተሽጧል? ዳሎቻ በዛ ሰሞን መቶ ሀያ ሰማንያ ሺህ ሲባል ነበረ። መቶ ሀያ ሺህ ስንት ተሸጠ? ወራቤ ዳሎቻ ማዞሪያ መሬት ከማሉ አበላ እያየኸኝ ነው። ስንት እየተሸጠ ነው ሸጠ ነው። ሌሎችም ከተማዎች መታረስ ያለባቸው ግን በከተማ ስም መዘጋጃ አዘጋጅተው የተቀመጡ ከተሞች የአንድ በሬ ዋጋ ማውጣት እምቢ ብለዋል። እነዚህ መታረስ ነው ያለባቸው። አቤት አቤት አቤት አቤት አቤት አቤት ምርት አቤት ጤፍ አቤት ስንዴ ቢታረሱ አዎ ከማልጻፍልኝ ብዙ ጊዜ ኮመንት ትገባለ ግን አትናገርም። አንተን ትላለ ጻፍ እስቲ ከማላ በላ ይኸው እየሳቀ ነው። ዘሙባቲ እዚህ አብረው የነበሩ ልጆች ናቸው ሀገር ገብተዋል። ሀገር ገብቶ 50 ሺ 60 ሺ 40 ሺ ለወጪ ይዞ ሄዶ መመለሱ ፋይዳ የለውም። ከሜ ጓደኛዬ መመለሱ ፋይዳ የለውም። በ60 በ70 ብር ጫት መቃም ፋይዳ የለውም። ብዙ አብዛኛውን ጊዜ እኛ ፍየል ሆንን ማለት ነው። ለምሳሌ ፍየሎች ዶርም ይዶርማሉ ወይም መኖ ይገዛላቸዋል። ያን መኖ በሉ ጠጡ የሚያበላቸው የሚገዛላቸው ካለ እኛ ከዛ ምንም አልተለየንም። ከዚህ ሀገር ወደ ሀገር ገብተ ጫተ 60 70 ብር ወጪ ይዘን ሄደን ፋፋታ ብለን ሀገር ቤት ያለውን በ2 በ2 ብር የሚገዛውን በ3 በ4 ሺህ ብር ጫት እየገዛን ከመጣን ፋይዳ የለውም ማለት ነው። እዚህ ሀገር ልንበሰብስ ነው። ይሄ መስተካከል አለበት። ከዚህ የተሳተ የተሳፈራችሁ በሙሉ እናንተና አይቶ ከሀገር እየጎረፈ ሰው ይሄው መቷል። ይሄው ማነው አንጂ በጣም በጣም ትናንትና ኦለያን ሲቀርጽ ነበር። አንጂ አንጂ ነኛ አለም ገበያው ልጅ ሽባልቶ ፌስቡክ መንደር ኮመንት እናይቻለሁ። በሰሞኑ ኦለያን ሲያስጎበኝ ነበር። ሁለት ወር አልሆነውም። ከመጣ ሁለት ወር ሳይሞላው ምርጥ ከተማ አሳየ፣ አባቱ ፎቅ አሳየ፣ ይመስላችኋል። ከሀገር እየመጡ ነው እንዲ ጎርፍ፣ ከዚህ ደግሞ እንደምንም ሪያሉ ረክሷል። ሪያሉን አንድ ሁለት ሺህ ሦስት ሺህ ሪያል መንዝረው በኢትዮጵያ መቶ ሺህ ብር ይዘው አጠቃላይ ከተማውን ገጠሩን አዋክበውት እዚህ ሲመለሱ ሀገር መሬታቸውን ቤታቸውን ሽጠው የሚመጡ በሙሉ እዚህ የተሰቃዩ ነው። ወላሂ ማብራት መፈለቅቶቸው ውጭ የሚያድሩ ወንድሞች አሉ። በኢቃማ አይመጡ ውጭ የሚያድሩ እንጂ ይህንን እውነታ መናገር አለብህ። ወላሂ ሀቂቃ ነው። እሱን ብላ እውነት ነው የምነግራችሁ። በጣም ትልቅ ፈተና ውስጥ ነው ያሉት ከሀገር በኢቃማ የሚመጡ የሚበሉ ያጡ እህት ወንድሞች አሉ ወላሂ። ሴቶቹ እያበዱ ነው በየሻሪው ወንዶቹ ማደሪያ ያጣው ወላሂ የተከላተቱ ነው። ከማል መሳቅ ብቻ ሳይሆን እውነታውን መናገር ስለሚያስፈልግ ነው የማወራው። አንዳንድ ከተሞች 80፣ 100፣ 200 ሺህ ብር መሬት እየተሸጠ ነው። 300 ሺህ ብር 400፣ 500 ሲሸጥ በሬ 200፣ 300 ሺህ ከተሸጠ ገጠር ያሉ እህት ወንድሞቻችን በ2 አመት ውስጥ 4፣ 5፣ 6 በሬ ቢያደልቡ በዚህ ሁኔታ አብታሞች ናቸው። ገጠርቴ ወደ ከተማ ከተምቴ ወደ ገጠር ከተማውን ማረስ ይችላል ነው። ምን ወደ ሙአዝ ነው የመጣው? አዎ ቲክቶክ መንደር አይሰማም። አዎ ቲክቶክ መንደር አይሰማም ይላሉ። ወደ ሙአዝ ልመጣ ነው። እስቲ ቲክቶክ ቲክቶክ፣ እስቲ አይሰማም? ቲክቶክ አይሰማም? ቲክቶክ አንጄ አንጄ አብሽር አብሽር ያለ ነው። እኔ ድሮም እችን ነገር ሳውራት ነው ያለሁት። ይሰማል አሉ ቲክቶክ መንደር ሙአዝ። እኔ ሙአዝን የምሳደበው ለመታወቅ አይደለም። አብዛኛውን ጊዜ የሰው ፎቶ ለጥፈው ቲክቶክ መተው የሚሳደቡ ልጆች ወላሂ፣ ተከታያቸውን ለማብዛት ነው። እኔንም ይሳደቡ አሉ። ዝም ብሎ ከመሬት ተነስቶ አንድ ቀን ለስልጤ ልጆችን ፎቶዋቸውን እንዲህ አድርጌ ተሳድቤ አላውቅም። እኔን ግን ሁሌ እየወጡ የሚሳደቡ አሉ። የሚሳደቡ አሉ ተከታያቸው ዜሮ ሲሆንባቸው እኔም ይዘው 2፣ 3፣ 4፣ 5፣ 6 ሺ እያሉ ተከታይ ለማፍራት የሚሳደቡ አሉ። እንደዛ አይደለም። ሙአዝ የሄደው አካሄድ አደገኛ ነው። ወጣ ሙአዝ አደገኛ አደገኛ ቅናታም ነው። ሙአዝ አንደኛ የቀናው በአርዱል ስድቅ በኢሳም የቀናው ስንት ሚሊዮን ብር ሲሰበሰብ በሱ ቀንቶ ነው በእሱ ቀንቶ ነው። ዘፈን ማሳተሚያ መዋዝ ዘፈን ማሳተሚያ አሳትሙልኝ ብሎ በወንጀል ሊከተል ማለት ነው። ሁለተኛ ደግሞ የኔን ማንዙማ የኔን ማንዙማ ድዊት እያደረጋችሁ እያቀናበራችሁ የታወቃችሁ ልጆች አሉ። በዚህች 25 መስማማበት ፓርት አለች። እኛም ብዙ ጊዜ እንጠቀማለን። የመዋዝን እንትን የምንጠቀመው ግን አምነንበት ሳይሆን

አንድ መሆን ያለብህ ቦታ ላይ አንድ መሆን ካልቻልክ ትበተናል። ያ ስለሚያስፈልግ ሙዓዝ የኔን ነሺዳ ድዊት እያረጋችሁ የኔ ዘፈን፣ የኔ ነሺዳ እንትን እያረጋችሁ የታወቃችሁ ልጆች ስላላችሁ ስጡኝ ብሏል፣ ታክስ ክፈሉ ብሏል። እኛ እናምንበትም አንተ ማንዙማ፣ ግን እንደ ሙስሊም ስንነካ አንዳንዴ እሾህን በእሾህ ስለሆነ አንዳንዶቹን ለማብሸቂያ የአንተን ዘፈን እንጠቀመዋለን። ያንተን ነሺዳ ከማመስርጋጋ አንድ ናቸው። ምንም እኔ የምለይበት እንትኔ የለም። ነሺዳ ነው የማመስርጋጋ፣ ስልጥኛ ዘፈንም ነሺዳ ነው። የሱም አንድ ነው፣ ሁለቱም አንድ ነው። የስልጤ ህዝብ እኮ ማመስርጋጋ፣ የታገለለትን ማመስርጋጋ፣ ከማንም እኩል ወይም በላይ ለስልጤ ህዝብ ታግሏል። ያን ትግል እንኳን በስ በማመስርጋጋ ዘፈንም ምክንያት አዝማሪ ብለው የሚቃወሙ ስልጤዎች ናቸው። ማመስርጋጋን አስቡት። ማመስርጋጋን ምን ያክል ማመስርጋጋን የምንወደው የምናከብረው፣ የማንነታችን መሰረት ምልክታችን፣ ማመስርጋጋን ራሱ የሚቃወሙ ስልጤዎች ናቸው። አብዛኞቹ ይቃወሙታል። እሱ በዘበኑ ምክንያት እነዛን ስልጤ ሙጎ፣ ወራቤ፣ ቡታጀራ ብሎ እንደገና ወስቶ ማንነታችንን ጥያቄ ውስጥ ከተተው። ቡታጀራ ብሎ ወልቂጤ ብሎ፣ ወይኔ ሙዓዝ። አዎ ይሄ ለሙዓዝ አንድ ብር የምትሰጥ ሰው ወላሂ እንትኑ አሳያችኋለሁ። ቆይ፣ አለቆ ቲክቶክ መንደር ቆይ፣ ላይፍ ላይ ሆነ የሆነ እንትን ያደርጋሉ። ፎቶ ብዙ ጊዜ አላቅበትም እኔ። እስቲ ቆይ ላሳያችሁ፣ ከኋላ የሚመጣ ከሆነ ቅድም፣ የሆነች እንትን ፎቶ አግኝቻት ነበር። በጣም ነው የገረመኝ። ፒያኖ እንትን ሲያደርግ ማለት ነው። ቆይ እስቲ

ከስዬ እያሉ በየቦታው ሹቢሳ በአመት አመት ዋሬ ሊቃዋ የሚሄዱ እነሱ በእርግጠኝ ነው። ይሰጡታል እነሱ ይሰጡታል እነሱ ይሰጡታል፣ ይሰጡታል። እነሱን መከልከል አንችልም፣ ግን አብዛኛው ስልቴ ይህንን ዘፈን እንዲያሳትም ለሱ ፒያኖ መግዣ ማቀናበሪያ የሚገዛ ሰው የለም። አንድም ሰው የለም፣ የለም የለም፣ የለም። ይሰጥ የለም። አ ይሄ ለማለት ነው። ፌስቡክ መንደር ማሰላማ ቲክቶክ ላይ ትንሽ ቆያለሁ። ባረከላሁ ፊኩም